ጤና ስጥልኝ ክብራት ተመልካቾቻችን፣ ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተለይም ደሴነኝ አብራችሁን ቆዩ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የኢትዮጵያ ከ17 ዓመት በታች የብሔራዊ ቡድን ለአፍሪካ ዋንጫ በማለፉ የተሰማቸውን ደስታ ገለጹ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የኬንያቻቸውን በማሸነፍ ለአፍሪካ ዋንጫ ማለፉን ተከትሎ ነው ርዕሰ መስተዳድር አቶ ኦርዲን በድሪ ደስታቸውን የገለጹት። ከ17 ዓመት በታች ብሔራዊ ቡድናችን ከ22 ዓመታት በኋላ ለአፍሪካ ዋንጫ ማለፉን ለዘርፉ የተሰጠውን ትኩረት በማጠናከር ለበለጠ ውጤት ለመስራት የሚያነሳሳ መሆኑን ነው የተናገሩት ለመላው ኢትዮጵያውያንም በተገኘው ድል እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። መረዳዳት ባህልን በማጠናከር አቅመ ደካሞችን የመደገፉ ስራ አጠናክሮ ሊቀጥል ይገባል ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የሐረሪ ክልል ግብርና ልማት ቢሮ ከክልሉ አደጋ ስጋት መከላከል እና የምግብ ዋስትና ጽሕፈት ቤት ጋር በመሆን ሶስት ነጥብ ሁለት ሚሊዮን ብር የሚያወጣ የምግብ ፍጆታ ማዕድ አጋርተዋል። አብስራ አሰግድ የሐረሪ ክልል ግብርና ልማት ቢሮ ከክልሉ አደጋ ስጋት መከላከልና የምግብ ዋስትና ጽፈት ቤት ጋር በመሆን 32 ሚሊዮን ብር የሚያወጣ የምግብ ፍጆታ ማዕዳ አጋርቷል። የሐረሪ ክልል ምክትል ርዕሰ መስተዳደር እና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በወቅቱ እንደገለጹት በጎ ተግባርን በማድረግ እርስ በራሳችን ተደጋግፈን መቆም ባህል ማድረግ አለብን ብለዋል። የመረዳዳት ባህልን በማጠናከር አቅመ ደካሞችን የመደገፍ ስራ ተጠናክሮ ሊቀጥል ይገባል ሲሉም ተናግረዋል። በዛሬ ውለትም በሶፊ ወ በተደረገው የማዕድም አጋራት ተግባር በቀበሌው በተከሰተ የዝናብ እጥረት ምክንያት ጉዳት እንዳይከሰት በማሰብ ለአንድ ወር የሚሆን የምግብ ፍጆታ ለነዋሪዎች መስጠታቸውን ተናግረዋል። ምርትና ምርታማነትን ከማሳደግ ባለፈ በማካፈልና ና በመደጋገፍ እናቶችና ሕጻናት የምግብ እጥረት እንዳይጎዱ ማገዝ አለብንም። ብለዋል ኮረሜ ቀበሌ ነው የምንገኘው። እዚህ ቀበሌ ብዙ አቅመ ደካማ እናቶች አሉና ስለዚህ በዛሬው ዕለት ያው የማድም አጋራት ፕሮግራም እንደ ግብርና እና የምግብ ዋስትና ጽሕፈት ቤት አንድ ላይ በመተባበር እነዚህን እናቶች ለምንድን ነው ማድም አጋራት ማናደርገው ብለን ነው አቅደን እዚህ የመጣ ነው። ስለዚህ አንዱ ያው ያለው በጎ ፈቃደኝነት ድንበር የለውም። ስለዚህ በከተማም በገጠርም እየሰራን ነው። በተለይ ደግሞ እዚህ አካባቢ ትንሽ የዝናብ እጥረትም ያለበት ቀበሌ ነው እና ከዚህ አንጻር እናቶች እና ህጻናቶች ደግሞ በምግብ እንዳይጎዱ ብለን የምግብ ማጋራት ስራ ያው ለአንድ ሰው የአንድ ወር ቀለቢያንስ ቢያንስ ማግኘት አለባቸው የሚለውን ነው። ምርትና ምርታማነትን ከምንሰራው ጎን ለጎን አቅመ ደካማ እናቶችንም በዚሁ ልንደግፋቸው ነው። እዚህ የተገኘ ነው ያለው ለሌላው በማካፈል አቅመ ደካማን በመደገፍ እና እርስ በራስ በመተጋገዝ አብሮነትን ማጠናከር መቻል አለብን፣ ሲሉ መልእክት አስተላልፈዋል። እኔ ሁሉ ማህበረሰብ በዚህ ተግባር ላይ ቢሳተፍ ብዬ ነው ጥሬ ማሰላለፉ የምፈልገው በተለይ ደግሞ በጎረቤቶቻችን ያሉ አቅመ ደካማ እናቶች፣ አዛውንቶች አሉ በዚህ ይህንን ተሞክሮ ወስደው ሁሉም ማህበረሰብ ከራሱ ሰው ስለተረፈው አይደለም ሰውን የሚረዳው ሰውን ለመርዳት ሰው መሆን ብቻ በቂ ነው ስለዚህ ሰው ካልተረፈው ሳይሆን ካለው ላይ ማዕድም ማጋራት ልምዱ ማድረግ ያለበት የሚለውን ጥርፌ ለማስተላለፍ ነው ፈልገው የሀረሪ ክልል አደጋ ስጋት መከላከልና የምግብ ዋስትና ጽሕፈት ቤት ኃላፊ የሆኑት ወይዘሮ ዚነት አብዶች በበኩላቸው ማዕድ ማጋራቱ በሶፊ ወረዳ በቡርቃ ቀበሌ ከአራት መንደር ለተውጣጡ ነዋሪዎች ሶስት ነጥብ ሁለት ሚሊዮን ብር ወጪ የተደረገበት ሩዝና ዘይት መሆኑን አክለዋል። ይህ ማዕድ ማጋራት ያው በሶፊ ወረዳ በቡርቃ ቀበሌ በአራት መንደሮች የሚሰጥነው ማለት ነው። ወጪ የወጣበትም ወደ 3.2 ሚሊዮን አካባቢ ወጪ ወጥቶበታል ማለት ነው። ይህም የተገዛው 243 ኩንታል ሩዝ እና ወደ 940 ሊትር ዘይት አካባቢ ነው። ለእያንዳንዱ ለእያንዳንዱ አባወራ የሚደርሰው ወደ 287 አባወራዎች አሉ የምንሰጣቸው። ለእያንዳንዱ አባወራ 25 ኪሎ ሩዝ እና ወደ 3 ሊትር ዘይት አካባቢ ደርሷል ማለት ነው። መረዳዳትን ባህል ማድረግ አለብን ያሉት ኃላፊዋ የተደረገው ማዕድ ማጋራት ለ287 አባወራዎች መሆኑንም ገልጸዋል። በማልበርግ ቫይረስ እና በተዛማጅ በሽታዎች ዙሪያ አስፈላጊው የቅድመ ጥንቃቄ ስራዎችን እየሰራ እንደሚገኝ የሐረሪ ክልል ጤና ቢሮ አስታወቀ። ህብረተሰቡም የበሽታውን ተዛማጅ ምልክቶችን ከተመለከቱ በአቅራቢያቸው ወደሚገኝ የጤና ተቋማት በመሄድ እና ተገቢውን የጥንቃቄ መንገዶች ተግባራዊ ሊያደርግ እንደሚገባ ተገልጿል። ሲሳይ ዘሪሁን ተጨማሪ አለው። Ethiopia has confirmed its first ever

ከቅድም ሳምንታቱ በፊት ተከስቶ የነበረው የማልበርግ በሽታ በዓለም አቀፍ ደረጃ አሳሳቢነቱ የሚጨምር በሽታ ነው። ታዲያ የማልበርግ በሽታ የፋይሎ ቫይዴ ቫይረስ ዝርያ ሲሆን ከኢቦላ ቫይረስ ጋር ተመሳሳይነት ያለው በፍጥነት የሚስፋፋና አስቸኳይ የሕክምና ክትትል የሚያስፈልገው ቫይረስ ነው። በሽታው ከባድና ከፍተኛ የሞት መጠንን ያለው ሲሆን እስከ ዛሬ ድረስ በበሽታው ከተያዙ ሰዎች ውስጥም እስከ 88 በመቶ የሚደርሱ ሰዎች ሕይወታቸው ማለፉን የዓለም የጤና ድርጅት መረጃ ያሳያል። የማርበርግ ቫይረስ ተሸካሚዎች ፍራፍሬ ላይ የሚያዘወትሩ የሌሊት ወፎች ሲሆኑ በበሽታው ከተያዘ ሰው ወይም እንስሳት በሚወጡ ፈሳሾች ደም፣ ምራቅ፣ ማስታወቅ፣ ሰገራ፣ ሽንት፣ የአይነ ምድር፣ የዘር ፈሳሽና ከሌሎች ጋር በቀጥታ በመገናኘት በቀጥታ ሊተላለፍ ይችላል። ቫይረሱ በባህሪው ከዚህ ቀደም የነበሩ ሌሎች ሀገራት ተሞክሮዎች ሞቃታማ የአየር ንብረትና አካባቢዎች በስፋት እንደሚከሰት ያሳያሉ። በመሆኑም የሐረሪ ክልልን ጨምሮ የምስራቁ የአገሪቱ ክፍል ሞቃታማ በመሆናቸው ችግሩ ከመከሰቱ በፊት የቅድመ ጥንቃቄ ማድረግ ያሻል። ሳይቃጠል በቅጠል እንዲሉ በሐረሪ ክልልም የቅድመ መከላከል ጥንቃቄዎች እየተሰራ መሆኑን የክልሉ ጤና ቢሮ ገልጿል። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን ስለ ቫይረሱ ምልክቶችና መተላለፊያ መንገዶች ዙሪያ የቅድመ ጥንቃቄ መልክቶችን ጨምሮ ባለ ሙያዎችን ማሰልጠንና የጤና ተቋማትን ዝግጁ የማድረግ ስራዎች እየተሰሩ ይገኛል ያሉ ሲሆን በተለይም እንደ ወባ በሽታ ያሉ የቫይረሱ አጋላጭ በሽታዎች ዙሪያም በትኩረት እየተሰራ ይገኛል ብለዋል። እስካሁን በእኛ ክልል የተከሰተ በሽታ የለም። በየቀኑ ግን በአባያ ያለንን ተቋማት የማዘጋጀት ስራ፣ ባለሙያዎቹን የመለየት አቅም እንዲኖራቸው የማሰልጠን ስራ፣ የአቅም የግንባታ ስራዎችን እየሰራ እንገኛለን የኛን ተቋማት የማዘጋጀት ስራ እንዲሁም ሳንሮፕራይዝ ፕሮጀክቶች ፕሮኪሽኖች የጥንቃቄ መልክቶቹን በናሽናል የሚቀረሱትን እየተረጎመ ወደ ክልሉ ቋንቋዎች እያሰራጨን እንገኛለን። በተጨማሪም የበሽታው መከሰት ከአምስት እስከ ሰባት ቀናት በኋላ ከባድ የደም መፍሰስ ከአፍንጫ፣ ከድድ፣ ከአይን እንዲሁም ከቆዳ ስር፣ የጉበትና የኩላሊት ድካም፣ የንቃተ ሕሊና መሳት፣ የብዛ አካል ስራ መቆምና እስከ ሞት ደረጃ የሚያደርሱ ምልክቶችን ያሳያል። ሕብረተሰቡም የበሽታው ተዛማጅ ምልክቶችን ከተገነዘቡ ሳይደናገጡ በአቅራቢያቸው ወደሚገኙ የጤና ተቋማት በመሄድና ተገቢውን የጥንቃቄ መንገዶች ተግባራዊ ሊያደርጉ እንደሚገባም ጠቁመዋል። ምልክት ይታዩ ይችላሉ፣ የሚለውን ስክሪኒንግ ስራዎችንም በየተቋማቱ ኮንሽስ ሆነን እየሰቃ እንዲገኛለን ማለት ነው። ትኩሳት ነው አንዱ ምልክት። ትኩሳት በብዙ ነገር ይመጣ ይችላል። ወባም አንዱ ትኩሳት የሚያመጣ ነው። ለዛ ነሰኑ በጣም አግሬሲቭ እየሰጋን የምንገኘው በመቆጣጠር ማለት ነው። ሌላ ዳይሌማ እንዳይፈጥር ማለት ነው እና በዚህ ረገድ ደግሞ ለቤት ለቤት ስለምንሄድ ሰፈር ለሰፈር ለወባ መከላከል ስራዎችን በኛ ባለሙያ ሲንቀሳቀስ ያያል። እሱን የባለየት ስራዎችን እንቀሳቀስ እንገኛለን ማለት ነውና የግልና አካባቢን ንጽህና መጠበቅ፣ እጅን በአግባቡ በሳሙና መታጠብ መከላከያ መንገዶቹ መሆናቸውንም የጤና ባለሙያዎች ይመክራሉ። ይህንን መረጃ እስካጠናክርንበት ዛሬ ድረስ በአገር አቀፍ ደረጃ 667 ያህል ዜጎች ምርመራ አድርገው 12ቱ ቫይረሱ የተገኘባቸው ሲሆኑ አራት ያህሉ ደግሞ ከቫይረሱ አገግመዋል። ስምንት የሚሆኑት ደግሞ ሕይወታቸው ማለፉን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት መረጃም ያሳያል። ሐረሪ ክልል ጠቅላይ ፍርድ ቤት መሪዎች በባህር ዳር ከተማ ተገኝተው የአማራ ክልል ጠቅላይ ፍርድ ቤት የለውጥ ስራዎችን ጎበኙ። የጉብኝቱ ዋና ዓላማ በጠቅላይ ፍርድ ቤቶች መካከል ያለውን ቅንጅታዊ አሰራር በማጠናከር የለውጥ ስራዎችን ውጤታማ ለማድረግ እናም ጥራት ያለው የፍትህ ስርዓት ለመዘርጋት በማሰብ መሆኑ ተገልጿል። ዘገባው የአማራ ሚዲያ ኮርፖሬት ነው። ተጨማሪው በተከታይነት ይቀርባል። የሐረሪ ክልል ጠቅላይ ፍርድ ቤት አመራሮች በባህር ዳር ከተማ ተገኝተው የአማራ ክልል ጠቅላይ ፍርድ ቤትን የለውጥ ስራዎች ጎብኝተዋል። የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት ሳላሀዲን ቶፊቅ፣ ምክትል ፕሬዚዳንት አሻ አሚኔ ና ሌሎችም የስራ ኃላፊዎች ጉብኝት ያደረጉ ሲሆን የጉብኝቱ ዋና ዓላማም በጠቅላይ ፍርድ ቤቶች መካከል ያለውን ቅንጅታዊ አሰራር በማጠናከር የለውጥ ስራዎችን ውጤታማ ለማድረግ ና ጥራት ያለው የፍትህ ስርዓት ለመዘርጋት በማሰብ ነው። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳላሀዲን ቶፊቅ እንደ ሀገር በሁሉም ክልሎች ክልሎች የፍትህ ማሻሻያ ስርዓት የተገበረ ስለመሆኑ ጠቅሰው የአማራ ክልል ጠቅላይ ፍርድ ቤት በአዲስ አመራር ተዋቅሮ አራያ የሚሆኑ ፈጣንና ውጤታማ የለውጥ ስራዎች እንዳከናወነም ገልጸዋል። በመሆኑም ከዚሁ ጠቅላይ ፍርድ ቤት ልምድና ተሞክሮዎች ለመውሰድ ወደ ባህር ዳር መምጣታቸውን ተናግረዋል። የአማራ ክልል ጠቅላይ ፍርድ ቤት እውነትም በቴክኖሎጂ የላቀ ምቹ የስራ ቦታን የፈጠረና የአመራር ቁርጠኝነትን ያረጋገጠ ስለመሆኑ በምልከታቸው ስለማረጋገጣቸው ተናግረዋል። የተመለከቱትን ስኬታማ ለውጥ የሀረሪ ክልል ጠቅላይ ፍርድ ቤት እያደረገ ላለው ዘርፈ ብዙ ማሻሻያ ስራዎች ተሞክሮችን እንዲወስዱ ያስችላል ብለዋል። ፕሬዚዳንቱ ከፌዴራልና ከክልሎች ጠቅላይ ፍርድ ቤቶች ጋር ያለውን ቅንጅታዊ አሰራርና ትብብር በማጠናከር እንደ ሀገር ወጥ የሆነ ፍትህ ተደራሽ ማድረግ እንደሚገባም አንስተዋል። በልምድ ልውውጡ ላይ የተገኙት የሀረሪ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊ አቶ ፈርሃን መሐመድ የአማራ ክልል ጠቅላይ ፍርድ ቤት ሀገራዊ የፍትህ ማሻሻያ ስራውን አፍጥኖና አልቆ መፈጸሙን ተመልክተናል ብለዋል። የተመለከቱት አሰራር ወደ ተቋማቸው ወስደው በተግባር ለሀገርም የሚበጅ ዘመናዊና ሰላምና ጠንካራ የፍትህ ስርዓት ለመገንባት እንደሚሰሩም ተናግረዋል። የሁሉም ክልሎች ጠቅላይ ፍርድ ቤቶች በጋራ በመስራት ና ያሏቸውን ልምዶችና አሰራሮችን በመቀመር ሀገራዊ የፍትህ ስርዓቱን ማላቅ እንደሚገባም ገልጸዋል። በተወሰኑ አካባቢዎች ብቻ የሚተገበር ፍትህ የሀገርን የፍትህ ስርዓት ሙሉ ሊያደርገው እንደማይችልም አንስተዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አለማንተ አግደው እንግዶቹን ተቀብለው ስለተቋሙ የለውጥ ስራዎች ና የስራ እንቅስቃሴ ገለጻ አድርገዋል። የአማራ ክልል ጠቅላይ ፍርድ ቤት በጠንካራ መሪዎች ታግዞ የለውጥ ስራዎች ሰዎችን በፍጥነት በማከናወን ፍትህም በጥራትና በቅልጽፍና ተደራሽ ለማድረግ እየሰራ ያለ ተቋም ስለመሆኑ አንስተዋል። ዜጎች በየትኛውም ቦታ ጥራት ያለው አገልግሎት እንዲያገኙ እንደ ሀገር በጋራ እየተሰራ ነው። ከቦታ ቦታ የሚለያየው የአፈጻጸም ልዩነትን በማጥበብ ወጥና ተገማች አገልግሎት መስጠት ያስፈልጋል ብለዋል። ፍትህ በተወሰነ አካባቢ ብቻም ሳይሆን በሁሉም የሀገሪቱ አካባቢዎች መረጋገጥ አለበት። የአማራ ክልል ጠቅላይ ፍርድ ቤትም በዘርፉ እያከናወናቸው ያሉ የለውጥ ስራዎች ደግሞ ለሀረሪ ክልል አቻ ተቋም በተሞክሮነት ያ ያካፍላል ከሀረሪ ክልል ጠቅላይ ፍርድ ቤትም የሚወሰዱትን ተሞክሮዎች እንጋራለን ያሉት በትብብር በመስራት ሀገራዊ የፍትህ ስርዓቱን ማላቅ ይገባል ሲሉም አስገንዝበዋል። መላው የክልል ጠቅላይ ፍርድ ቤቶች ለጋራ ራዕይ ተቀራርበውና በትብብር መስራት እንደሚጠበቅባቸውም አቶ አለማንተ መልእክት አስተላልፈዋል። ሀረር ከተማ የዘመናዊ ከተማነትን እሳቤ ቀድሞ በመተግበር ከሚጠቀሱት ግንባር ቀደም ከተሞች መካከል መሆኗን የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። ከለውጡ መንግስት ወዲህ ግን የአመራሩ ቁርጠኝነትና ሕዝቡ በልማቱ የመሳተፍ አቅም በይበልጥ በማደጉ ከተማዋን የማዘመን ተግባራት አርአያ በሚሆን መልኩ እየሰሩ መሆኑንም ገልጿል። ዘገባው የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ፍቃዱ በላይ ተጨማሪውን ያቀርበዋል። ህዝብን በማስተባበር የተከናወኑ የሚገኙ ስራዎች ሀረር ቀደምት ስልጣኔዋን በሚመጥን ደረጃ ላይ እንድትገኝ እያስቻለ መሆኑን የሐረሪ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ገልጿል ሀረር ከተማ የዘመናዊ ከተሜነትን እሳቤ ቀድሞ በመተግበር ከሚጠቀሱ ግንባር ቀደሞች መካከል መሆኗን የሐረሪ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሄነክ ሙልነ ከዚያ ጋር ባደረጉት ቆይታ አውስተዋል ይሁን እንጂ በተለይም ከለውጡ መንግስት በፊት ለውጥን እንደናፈቀች የህዝቦቿም የመልማት ፍላጎት ከምኞት መሻገር ሳይቻል መቆየቱን በቁጭት አንስተዋል መንግስት ወዲህ ግን የአመራሩ ቁርጠኝነትና ህዝቡ በልማቱ የመሳተፍ አቅም በይበልጥ በማደጉ ከተማዋን የማዘመን ተግባራት አሪያ በሚሆን መልኩ እየተሰሩ መሆኑን ጠቅሰዋል። ላብነትም ከኮሪደር ልማቱ ጅማሮ ማግስት የክልሉ መንግስት የአካባቢያዊ ጸጋዎችንና አቅሞችን መነሻ ያደረጉ ውጤታማ ስራዎችን በተቀናጅና በተናበበ መልኩ እያከናወነ እንደሚገኝ ጠቁመዋል። ይህን ተከትሎ በአነስተኛ ወጪ በላቀ የአመራር ጥበብና ቁርጠኝነት ህዝብን በማስተባበር እየተከናወኑ የሚገኙ ስራዎች የከተማዋን ታሪክና ቀደም ስልጣኔ በሚመጠን ደረጃ እንድትገኝ የሚያስችሉ ናቸው። ሐረር ዛሬ በይበልጥ በነቃቃታዋ የገለ ት ኃላፊ ወደ ኋላ የቀረችባቸው አመታትን ለመካስ የሚያስችል ደረጃ ቀንና ሌሊት እየተሰራ ነው ብለዋል። አመራሩም ለስራዎቹ ጥራትና ፍጥነት በላቅ ኃላፊነት ክትትል እያደረገ እንደሚገኝ አክለዋል። የተሽከርካሪና የበስክሌት እንዲሁም የእግረኛ መንገድን ጨምሮ አረንጓዴ ስፍራንና ዘመናዊ የመንገድ ዳር መብራቶችን በአካተተ መልኩ የተሰራ የሚገኘው የኮሪደር ልማት ከተማዋን ለነዋሪዎች ምቹ ውብና ማራኪ እንድትሆን አስችሏልም ብለዋል። የክልሉ ህዝብና መንግስት እጅ ለእጅ በመያያዝ እያኖሩት የሚገኘው አዲስ የስኬት ታሪክም የከተማውን ውበት የገለጠ ብቻም ሳይሆን በክልሉ ያለውን እምቅ የቱሪዝም አቅም ለመጠቀም ያገዘ ነው ብለዋል። በከተማው በየአካባቢው እየተደረጉና እየተደረጉ የሚገኙ የኮሪደር ልማት ስራዎችም ለበርካታ ዜጎች የስራ እድል ተጠቃሚ ማድረጉንም ጠቅሰዋል። በተጨማሪም ከጽዳት መጓደል ጋር በተያያዘ ሲስተዋሉ የቆዩ ችግሮችን በመቅረፍ ረገድም ተጨባጭ ውጤት ማስገኘቱን አረጋግጠዋል። የሀረር ከፍታ ሲመኙ የነበሩ ነዋሪዎችም እያደረች እየፈካች በምትገኝ ከተማቸው ልማት ላይ ሁሉን አቀፍ ድጋፍ እያደረጉ መሆናቸውን አመላክተዋል። ከሳራ በታች ካሉ የአፍሪካ ከተሞች ብቸኛዋ የዓለም ቅርስ ከተሞች ድርጅት አባል በሆነችው ሀረር ከተማ ቀን ከሌሊት በመስራት በአጭር ጊዜ የተገኘው ውጤትና የተመዘገበው ስኬትም የስራ ባህልን የቀየረና የይቻለን መንፈስን ያሰረጸ ሆኗል ነው ያሉት። የህዝብ ኢኮኖሚያዊ ተጠቃሚነትን በሚያሳድግ መልኩ እየተሰሩ የሚገኙ ስራዎችና የታዩ ውጤቶችም የአረርን ገናናነት ዳግም እውን ማድረግ እንደሚቻል አመላካች መሆኑን በአጽንኦት አንስተዋል ኃላፊው። ሀረማያ ዩኒቨርሲቲ ሀያኛዋን የብሔሮች ብሔረሰቦችና ህዝቦች ቀንን አከበረ። በዓሉ ኢትዮጵያ በፖለቲካና በኢኮኖሚ ልማት እያስመዘገበች ባለበት ወቅት መከበሩ የዘንድሮ ከቀደሙት አመታት የተለየ መሆኑ ተገልጿል። ዘገባው የሞሄዲን ሙክታር ነው። ተጨማሪውን ገዛኸኝ አድራጊ ያቀርበዋል። አርማ ዩኒቨርሲቲ ከህዳር መጀመሪያ ጀምሮ የኢትዮጵያ ብሔሮች እና ብሔረሰቦች ቀንን በተለያዩ ዝግጅት ሲያከብር የቆየ ሲሆን የባህሉ መዝጊያ መርሃ ግብር አካሂዷል። ዝግጅቱ ላይ መልእክት ያስተላለፉት በዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዚዳንት ፕሮፌሰር መንግስቱ ኡርጌ ኢትዮጵያ በብሔር ብሔረሰቦች የበለጸገች ሀገር መሆኗን ገልጸው እለቱ መከበሩ በህዝቦች ዘንድ ትልቅ ትርጉም አለው ብለዋል። ከለውጡ በፊት ባሉት አመታት የብሔር እኩልነት በአግባቡ አልተተገበረም። ነገር ግን ከለውጡ ወዲህ የህዝቡ በኢኮኖሚ በ ፖለቲካ በውሳኔ አሰጣጥና በእኩል ተጠቃሚነት ላይ ያላቸውን ተሳትፎ ተረጋግጧል ብሏል። ፕሮፌሰር መንግስቱ አክለውም የዕለቱ መከበሩ ህዝቦች መካከል የጋራ መተማመን እና ፍቅርን እንዲጎለብት ማድረጉን ጠቁመዋል። ዩኒቨርሲቲው ከተመሰረተበት ጊዜ ጀምሮ በየዓመቱ ከመላው አገሪቱ የሚመጡ ተማሪዎችን ተቀብሎ እያስተማረ መሆኑና በተማሪዎች መካከል የአንድነት የፍቅር፣ የመቻቻልና የድጋፍ ስሜት ለመፍጠር ውጤታማ ስራ እየተሰራ መሆኑን ተናግረዋል። የዩኒቨርሲቲው ተማሪዎች የባህል፣ የሃይማኖት የቋንቋ ልዩነት ውበት መሆናቸውን ተረድተው አብረውን እንደሚኖሩ ገልጸዋል። በፌዴሬሽን ምክር ቤት የስትራቴጂክ ዲስክ ፕላኒንግ ኃላፊ አቶ ላቃቸው ደምሴ በበኩላቸው የበዓሉ አከባበር ባለፉት 19 ዓመታት የብሔር ብሔረሰቦች ባህል በማውጣት ረገድ ትልቅ ሚና እየተጫወተ ነው ብለዋል። የብሔር ብሔረሰቦች ቀን አከባበር ማህበረሰቡ በፌዴራሊዝም ላይ ያለውን ግንዛቤ በማጠናከር ረገድ ትልቅ ሚና እንደሚጫወት ተናግሯል። ከፍተኛ ትምህርት ተቋማት ትንሿ ኢትዮጵያ ናቸው ያሉት አቶ ላቃቸው በአገር ግንባታ ላይ ትልቅ ኃላፊ ግንኙነት እንዳለባቸውም አክለዋል። በዓሉ ኢትዮጵያ የፖለቲካና ኢኮኖሚ ልማትን እያስመዘገበች ባለበት ወቅት መከበሩ የዘንድሮን በዓል ከቀደሙት ዓመታት የተለየ መሆኑን ተናግረዋል። ለብዙ ዓመታት ሲጠየቁ የቆዩ የአናሳ ብሔረሰቦች ጥያቄ ከለውጡ ወዲህ ባሉት አጭር ዓመታት ውስጥ ምላሽ እንደተገኘላቸው ተናግረው ይህም የፌዴራሊዝም ትክክለኛ ትግበራ የመነጨ ነው ብለዋል። የመርሃ ግብሩ ተሳታፊዎች በዓሉ የአገሪቱን ዜጎች የጋራ መደጋገፍ፣ መግባባት፣ ፍቅርና አንድነትን እንደሚያበረታታና ለልማት እንቅስቃሴዎች ያላቸውን ድጋፍ እንደሚያጠናክር ተናግሯል። በሥነ ሥርዓቱ ላይ የዩኒቨርሲቲው ምሁራን፣ ሰራተኞች፣ በዙሪያው ያሉ የዩኒቨርሲቲው ማህበረሰብ ተማሪዎች እና ባለድርሻ አካላት ተገኝተዋል። ክብራት ተመልካቾቻችን ከሀረሪ ቴሌቪዥን የእለቱ ዜናዎች ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች አለፍን። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያንና የአባይ ተፋሰስ ሀገራትን የጋራ ተጠቃሚነት እያረጋገጠ እንደሚገኝ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። በሌላ ዜና በመደመር መንግስት እይታ የገጠር ሽግግርን ለማረጋገጥ ውጤታማ የፖሊሲ እርምጃዎች እየተወሰዱ መሆኑን የግብርና ሚኒስትር ዴታ ዶክተር መለሰ መኮንን ገለጹ። ሌንሽ መልስኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብ ልናለች። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያና የአባይ ተፋሰስ ሀገራትን የጋራ ጠቃሚነት እያረጋገጠ እንደሚገኝ የውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ ገልጸዋል። የኢትዮጵያ የኃይል ማመንጫ ግድቦች የውሃ አስተዳደር በእውቀትና በከፍተኛ ኃላፊነት የሚመራ መሆኑንም ተናግረዋል። የውሃና ኤነርጂ ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ ስኬት ለዘመናት የልማት ቁጭት መልስ የሰጠ የኢትዮጵያውያን የአዲስ ዓመት የብሩህ ተስፋ ብስራት ነው ብለዋል። ከግድቡ የሚገኘው ኃይል የኢኮኖሚውን መዋቅራዊ ሽግግር በማሳለጥና ቀጠናዊ የኃይል ትስስርን በማጠናከር ከፍተኛ አስተዋጽኦ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። ኢትዮጵያ በቀጠናው የፈጠረችው ከፍተኛ የኃይል ትስስር የአፍሪካን የኢኮኖሚ ውህደት ለማረጋገጥ የራሱን መሰረት መጣሉን ተናግረዋል። የህዳሴ ግድብ በታችኛው የተፋሰሱ ሀገራት የሚከሰተውን ከፍተኛ የጎርፍ አደጋ በመቀነስና ና በበጋ ወራት አስታማኝ የውሃ ፍሰት በማስገኘት ጉልህ ፋይዳ እያበረከተ መሆኑን አስረድተዋል። በሌላ በኩል በግብፅ አማካኝነት በአንድ በኩል ውሃ ተያዘብን፣ በሌላ በኩል ጎርፍ ተለቀቀብን በሚል የሚናፈሱ መረጃዎች እርስ በእርስ የሚጣረሱና መሰረተ ቢስ መሆናቸውን አስረድተዋል። የህዳሴ ግድብ የውሃ አስተዳደር የኢትዮጵያን ጥቅም በማስከበር የታችኛውን ተፋሰስ ሀገራትን በማይጎዳ መንገድ በብሔራዊ ቴክኒካል ኮሚቴ እየተመራ እንደሚገኝ አብራርተዋል። በመደመር መንግስት እይታ የገጠር ሽግግርን ለማረጋገጥ ውጤታማ የፖሊሲ እርምጃዎች የተወሰዱ መሆኑን የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን ገልጸዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የገጠር ትራንስፎርሜሽንን በማሳደግ ውጤታማና ና ባለብዙ ዘርፍ የትብብር ተጽዕኖን ማጉልበት በሚል መሪ ሀሳብ ያዘጋጀው የፓናል ውይይት ተካሂደዋል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በዚህ ወቅት እንዳሉት መንግስት የገጠር ሽግግርን በማፋጠን የአርሶና ና አርብቶ አደሩን ህይወት ለማሻሻል እየሰራ ነው። የገጠሩን የህብረተሰብ ክፍል ኑሮ ለማሻሻል አካታች ልማትና እድገትን ማረጋ ማረጋገጥ እንዲሁም ምርትና ምርታማነትን ይበልጥ የማሳደግ ጉዳይ በመሆኑ የግብርና ትራንስፎርሜሽንን ማፋጠን ትኩረት ተሰጥቶታል ነው ያሉት። የገጠር ሽግግርን ለማፋጠን ባለድርሻ አካላት ቅንጅትና ትብብራቸውን በመደመር እሳቤ የበለጠ ማጠናከር እንዳለባቸውም አንስተዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በበኩላቸው ኢትዮጵያ የኩታ ገጠም እርሻን በማስፋፋት የገጠር ትራንስፎርሜሽንን ለማረጋገጥ እየሰራች ነው ብለዋል። ገበያ ተኮር የግብርና ምርቶችን በብዛትና በጥራት በማምረት አርሶ አደሩ ተጠቃሚ የሚሆንባቸው አሰራሮች እንደሚገኙ መጠቆማቸውን የፋና ብሮድካስቲንግ ዘገባ ያመላክታል። በባለሀብቶች ይነሱ ለነበሩ ጥያቄዎች ተግባራዊ ምላሽ በመሰጠቱ የኢንቨስትመንት ፍሰቱን እንዲጨምር ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። በሂደት ከተመለሱ ጥያቄዎች መካከል 14 ኢንዱስትሪ ፓርኮችን ወደ ልዩ የኢኮኖሚ ዞኖች መቀየር መቻሉ አንዱ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ገልጸዋል። በሌላ በኩል ታላቁ የኢትዮጵያ ሕዳሴ ግድብ መጠናቀቅ ከኤሌክትሪክ ኃይል አቅርቦት ጋር በተያያዘ ይነሱ ለነበሩ ጥያቄዎች ተግባራዊ ምላሽ መሆኑን አስረድተዋል። እንዲሁም ከውጭ ምንዛሬ ጋር ተያይዘው ይነሱ ለነበሩ ጥያቄዎች በኢኮኖሚ ማ መሻሻያው መሰረት ለውጦች መገኘታቸውን ጠቅሰዋል። በኮሚሽኑ የሚሰጠው የአንድ ማዕከል አገልግሎትም ፈጣን፣ ግልጽና ተደራሽ የሆነ አገልግሎት መስጠት ማስቻሉንም አመላክተዋል። በአጠቃላይ በዘርፉ በተደረጉ ዘርፈ ብዙ የመሻሻያ ስራዎች በኢትዮጵያ አቆጣጠር 2024 እና 2025 ከ4 ቢሊዮን ዶላር በላይ የውጭ ቀጥተኛ ኢንቨስትመንት ማስመዝገብ መቻሉን ለይዚያ አረጋግጠዋል። ከለውጡ መንግስት በኋላ የግብርናው ዘርፍ አስደናቂ ለውጥ ማምጣቱን የሶማሌ ክልል ግብርና ቢሮ አስታውቋል። የቢሮ ምክትል ኃላፊ አህመድ ኑር አብዲ ለይዚያ እንዳሉት እንደ ክልል ከለውጡ መንግስት በፊት ሲታረስ የነበረው መሬት 389949 ሄክታር ነው። የለውጡ መንግስት ለክልሉ በሰጠው ልዩ ትኩረት በአሁኑ ወቅት 1585889 ሄክታር መሬት እየለማ እንደሚገኝ ተናግረዋል። ይህ የለውጡ መንግስት ትጋት ቀደም ሲል ክልሉ ለአርብቶ አደር እንጂ ለግብርና ስራ እንደማይሆን የተከለውን ትርክት በተግባር ያፈረሰ ነው ብለዋል። ይገኛል ምንም እንኳን እንደ ሰብሉ አይነት ቢለያየም በአሁኑ ወቅት በአማካኝ በሄክታር አርባ ኩንታል እንደሚመረጥ ጠቁመዋል። ከአርብቶ አደርነት ጎን ለጎን የእርሻ ስራዎችንም በስፋት በማከናወን ህዝቡን በይበልጥ ተጠቃሚ ለማድረግ መሰራቱ የሚለማውን መሬት መጠን እንዳሳደገውም ተናግረዋል። የውጭ ዜና በኮንጎ የኢቦላ ወረርሽኝ ማብቃቱ ታወጀ። በደቡባዊ ካሳይ ግዛት 53 ሰዎች በኢቦላ ተይዘው የነበረ ሲሆን 43ቱ ሞተዋል። ከ27000 በላይ ሰዎችም ክትባት ተሰጥቷቸዋል። የኮንጎ ጤና ጥበቃ ሚኒስትር ሮጀር ካምባ የኢቦላ ወረርሽኝ ማብቃት በሀገሪቱ ታውጇልም ብለዋል። በካምባ በዋና ከተማይቱ ኪንሻሳ እንደተናገሩት በእርግጠኝነት ለአርባ አምስት ተከታታይ ቀናት ምንም አዲስ በበሽታ የተያዙ ሰዎች አልተመዘገበም ማለታቸውም ተዘግበዋል። በመስከረም ወር በካሳይ ግዛት በቡላፔ ከተማ ለመጀመሪያ ጊዜ ሪፖርት የተደረገው የኤቦላ ወረርሽኝ 53 የኢንፌክሽን ጉዳዮች የተረጋገጡ ሲሆን ከነዚህ ውስጥም 43ቱ ለሞት ያዳረጉ መሆናቸውን ገልጸዋል። ከአምባ በተጨማሪም ከ27 ሺህ በላይ ለሆኑ ሰዎች ክትባት መስጠቱን ተናግረዋል። ቢያንስ ወደ አራት ጎረቤት ከተሞች የተዛመተው የቡላብል ሄ የነበረው የኢቦላ ወረርሽኝ በሽታዎች በፈረንጆቹ 1976 በኮንጎ ለመጀመሪያ ጊዜ ከታየው ወዲህ በሀገሪቱ የአስራ ስድስተኛው ወረርሽኝ ሲሆን በካክሳይ ግዛት ደግሞ ሰባተኛው ነበር። የተባበሩት መንግስታት ድርጅት በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነትን ያለ ገደብ እንደሚፈ እንዲፈቀድ ጠየቀ። የተባበሩት መንግስታት ድርጅት ጥሪውን ያቀረበው የሱዳን ፈጥሮ ደራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎች መፈናቀልን በቀጠለበት በአሁኑ ወቅት ነው። እሌንሽ መልስ ተጨማሪ ዘገባውን ታቀርበዋለች። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ ይጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪውን አድርገዋል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎች መፈናቀልን መፍጠራቸውን በቀጠሉበት በአሁኑ ወቅት ነው። የተመድ ቃል አቀባይ እስቴፋን ዱጃሪክ ለጋዜጠኞች ሲናገሩ ሰላማዊ ሰዎችን፣ የእርዳታ ሰራተኞችን ለመጠበቅ ሲባል ደህንነቱ ይጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነትን በአስቸኳይ እንዲያ ማረጋገጡ ሁሉንም ወገኖች በድጋሚ እንጠይቃለን ብለዋል። እንደርሳቸው ገለጻ የተመድ የሰብአዊ እርዳታ ቡድኖች በቅርቡ መጠለያ፣ አስፈላጊ ቁሳቁሶች፣ የጤና አገልግሎት እና የንጽህና ጣበቅ ድጋፍ በአስቸኳይ የሚያስፈልጋቸው ተፈናቃይ ቤተሰቦችን አግኝተዋል። ቃል አቀባዩ አክለውም የተባበሩት መንግስታት ድርጅት የምግብና የስነልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረት ክፍተቶችን ፈጥሯል በማለት አስጠንቅቀዋል። በመሆኑም ለጋሾች ተጨማሪ ድጋፎችን ለማቅረብ ቁርጠኛ እንዲሆኑ አጽንዖት ሰጥተዋል። በሱዳን ጦርና በፈጥኖ ድራሽ ኃይሉ መካከል በጎርጎሳውያኑ 2023 የጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ሲዳረግ ቢያንስ 12 ሚሊዮን ሰዎችን ማፈናቀሉን ቲያርቲ ወለድ በዘገባው አመላክቷል። ተመልካቾቻችን ከሐረሪ ቴሌቪዥን ለለተ ያዝንላችሁ ዜናው ተፈትላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ